ልባሽ ጨርቆች በተለምዶ ሰልባጅ ተብለው ይታወቃሉ። አዲስ ያልሆኑ በተደጋጋሚ የታጠቡና ብዙ ጊዜ የተለበሱ መሆናቸው ያስታውቃልና ዋጋቸውም ከአዲሱ ያነሰ ዝቅተኛ ነው። ስለነዚህ ሰልባጅ ልብሶች ሁላችንም እናውቃለን። ለመሆኑ የቄጠማ ሰልባጅ መኖሩንስ ስንቶቻችን እናውቅ ይሆን? በአዲስ አበባ ጨርቆስ በባህልም ሆነ ባዘቦት ለቤት ጉዝጓዝ የሆነው ዘንድ ሰው እንደ ኪሱ እንደ አቅሙ አዲስም ሰልባጅም ቄጠማ ይገዛል ይጎዘጉዛል፣ አሉ። ረቡዕ ህዳር 2021 ከሰዓት በኋላ ወደ ጨርቆስ ሄድኩ። ወይዘሮ ስንቄ ከተባሉ እናት ጋር ተገናኘው እውነት በዚህ ስፍራ አገልግሎት ከሰጠ በኋላ ከተጣለበት በድሆች ተነስቶ እንደገና ታጥቦ ለሌሎች ድሆች የሚሸጥ ቄጤማ አለ አልኳቸው። ትኩስ ቄጤማ ይጎዘጎዛል። ከዛ በኋላ ግን ችግርተኞች በለገሃርም በጨርቆስም ያው አጥበውት ድጋሚ ልጆቻቸውን ዳቦ ገዝቶ ለማብላት ይሸጣል። በጨርቆስ ሰፈር ላይ ችግርተኞች በብዛት ስላሉ ያንን ነው የሚደረገው። ትኩስ ቄጤማ አምስት ብር ነው። ስሩ ታጥቦ ደግሞ የሚሸጠው በሶስት ብር ይሸጣል። በጨርቆስ ስዘዋወር ያገኘኋቸው ሌላዋ እናት ያገለገለ ቄጤማን ለቀ ጥምቀም አድርገው እጥብ ካደረጉ በኋላ ሸጠው ኑሮን ለማሸነፍ የሚተጉ ናቸው። እኛ አዲስ ቄጠማ ከሚሸጡት እንለያለን አሉ። ቄጠማ የሚሸጡት የተለዩ ናቸው። እኛ የተለየነ እንደደረጃው ነው። ያገለገለውም ታጥቦ ይሸጣል። በቃ ሽጠን ምንም የለም። ምን ያህል ቤተሰብ ያስተዳድራሉ በዚህ ስራ? ሶስት ነኝ ራስ። እድሜው ምን ያህል ነው? ያድሜ አሁን ወደ ስልሳ ገብቻል። አቅም ያለው ሰው በአምስትም በአስርም ብር ገዝቶ ከጎዘጎዘው በኋላ ጠርጎ የሚጥለው ቄጤማ ተሰብስቦ ይታጠባል። ዳግመኛ የቄጤማ ሰልባጅ ሆኖ ለገበያ ሲቀርብም በአንድም በሁለትም ብር ይሸጣል ሲሉ ያዋረኋቸው ነግረውኛል። አሁን የምትሰማት ሴት በጨርቆስ አነስተኛ ሻይ ቤት ቢጤ አለቻት። እርሷ ቡናም ስታፈላ ይሁን በዓል ሲመጣ እንደ አቅሟ ያገለገለ ቄጤማ ከድሆች እንደምትገዛ ነግራኛለች። ስታል ቆሻሻው ማለት ነው ቆሻሻው ሲካተት አውጥቶ የሌላቸው ነው እንደዚህ የሚሸጡት ድሃ ናቸው። የሌላቸው የሌለ ስለሆነ ለዛ ለዛ ብዬ አስባለሁ። የደረቀ ነው የሚያጥቡት። እንድርጥ ማለት ነው እርጥብ እንዲሆን ለማፈለ ስጣሉ አንድ ሁለት ሶስት ብር ምና ታጥሎ። የት ነው የሚያጥቡት? ትልቅ ወንዝ አለ። ከዛ ቦታ ይወል አንድ ብር ይመጣል። አው እንደዚህ ያወጣል። አዲሱ አምስት ብር ሁለተኛ ቄጠማ ሰልባጅ አይነት መሆኑ ይታወቃል ማለት ነው ሲታጠብ። አው ይታወቃል። በጨርቆስ የትኩስ የአዲስ ቄጠማ መገኛው ሲሳይ ሜዳ ተብሎ የሚጠራው ስፍራ ነው አሉ ወደ ሲሳይ ሜዳ ከመሄዴ በፊት ሲሳይ ራሱ ማን ነው? ለምን አካባቢው በእርሱ ተጠራ? ስል ያገለገለ ቄጤማ ነጋዴዋን ናት ጠየኳቸው። ድሮ በሽተኛ ወድቆ በተገኘና ማነው ስም ሲሉ ሲሳይ አለ በኃይለ ሥላሴ ነው የቆሻሻ መጣያ ነበር። እዛ ውስጥ ሲሳይ ነኝ ያለ ሰው ወድቆ ተገኘ ሲሳይ አለ። ከዛ ጊዜ ጀምሮ ሲሳይ ሜዳ ተባለ። ወደ ሲሳይ ሜዳ ሄድኩ። በዚያ አዲስ ቄጤማ ብቻ ሳይሆን ያገለገለም ሰብስበው ገበያ የሚጠብቁ ሰዎች አሉ። ሲሳይ ሜዳ ስደርስ በመጀመሪያ ያገ ያገኘውት ሰው ያገለገለውን ታጥቦ ዳግመኛ ወደ ገበያ የወጣውን ቄጠማ ሻጭ ነው። የእኛ ቄጠማ ዋጋው ቅናሽ ነው ይላል። ይቀንሳል። አዎ ከዚያው ከደ ነው የተለየ ይቀንሳል። ትንሽ የውለብር የሶስት ብር ዳቅማቸው ሁኔታ ወሽታለ ጉዝጓዝነት። ይሄኛው ደግሞ ደሳለኝ ይባላለሁ። ያለኝ አዲሱንም ያገለገለውንም ቄጠማ ጎን ለጎን እንደ ሰው አቅም እንደ ደረጃው አስኬደዋለሁ አለ። እንደ ደረጃው የውለብር አለ አለ የውለብር፣ የሶስት ብር አለ እንደ ደረጃው ማለት ነው። የሚገዛው ሰው አንተ ሁሉም አለ እንደ ደረጃው ይሸጣል። እህስ አቅም ላጣ ለቸገረው፣ የቄጠማም ሰልባጅ አለው ብንልስ?